ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። በፌዴራል መንግስት ደረጃ የተወሰነው የደሞዝ ጭማሪ እስካሁን አልተፈጸምልንም ያሉ በተለያዩ የአገሪቱ ክፍሎች የሚገኙ መምህራን ተቃውሟቸውን በማሰማት ላይ መሆናቸው ተሰማም የደሞዝ ጭማሪው መዘገየቱን ተከትለው የመንግስት ሰራተኛው በተለያዩ የደቡብ ኢትዮጵያ፣ ኦሮሚያ፣ ሲዳማ እና ቤንሻንጉል ጉምዝ አካባቢዎች የስራ ማቆም አድማ መምታ ማውጣት መጀመሩ ተሰምቷል። መምህራን የሚያነሷቸውን ጥያቄዎች ለመፍታት የሚመለከታቸው አካላት በአንድነት ሊሰሩ እንደሚገባ የአዲስ አበባ መምህራን ማህበር ፕሬዚዳንት መምህር ድንቅ አለም ቶሎሳ በበኩላቸው አሳስበዋል። መምህር ድንቅ አለም ቶሎሳ መንግስት እንደ እቅድ ለመምህራን ከያዛቸው እቅዶች መካከል ሲዘረዝሩ የመምህራን የጎንዎሽ የደረጃ እድገት፣ የትምህርት እድል፣ የኑሮ መደጎሚያ ወይም ማሻሻያም የመኖሪያ ቤት ችግር ለመፍታት በትኩረት እንደሚሰራ እንዲሁም የጥቅማ ጥቅም ፓኬጅ በማዘጋጀት የመምህራኑን ተጠቃሚነት ለማረጋገጥ በስፋት እንደሚሰራ አስታውቀዋል። በሌላ በኩል ለመንግስት ሰራተኞች አስደሳች ዜና ተሰማም። የመንግስት ሰራተኞች የኑሮ ሁኔታን ለማሻሻል እየተደረገ ያለው ጥረት አሁንም ቀጥሏል። ይህኛው የመንግስት ሰራተኞችን ተጠቃሚ ለማድረግ ከሚደረገው ጥረት መካከል አንዱ ነው ተብለዋል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆየውም በቅድሚያ በፌዴራል መንግስት ደረጃ የተወሰነው የደሞዝ ጭማሪ እስካሁን አልተፈጸመለንም ያሉ በተለያዩ የአገሪቱ ክፍሎች የሚገኙ መምህራን ተቃውማቸውን በማሰማት ላይ መሆናቸው ተሰማም። ቅሬታው አሁን ላይ በማዕከላዊ ኢትዮጵያ ክልል በሃዲያ ዞን ሆሳዕና ከተማ፣ በስልጤ ዞን እና በቤንሻንጉል ጉሙዝ ክልል መተከል ዞን የሚገኙ መምህራንን ማካተቱ ተገልጿል። በማዕከላዊ ኢትዮጵያ ክልል በሃዲያ ዞን ሆሳዕና ከተማ የሚገኙ መምህራን የፌዴራል መንግስት ያ ተጠየቀው የደሞዝ ማስተካከያ እንዲፈጸምላቸው በመጠየቅ ተመሳሳይ ተቃውሞ እያሰሙ መሆኑን አዲስ የደረሰን መረጃ ያመላክታል። የደሞዝ ጭማሪው መዘገየቱን ተከትሎ የመንግሥት ሰራተኛው በተለያዩ የደቡብ ኢትዮጵያ፣ ኦሮሚያ፣ ስዳማና በንሻንጉል ጉምዝ አካባቢዎች የስራ ማቆም አድማ መምታት መጀመሩ ነው እየተመላከተው ከህዳር 1 ቀን 2018 ዓመተ ምህረት ጀምሮ በተለያዩ አካባቢዎች በተለይ መምህራን የዘገየው ደሞዝ ካልተከፈለን በሚል የስራ ማቆም አድማ መጥተዋል። በርካታ ትምህርት ቤቶች የመማር ማስተማር እንቅስቃሴ መቆሙን የሚያመላክቱ መረጃዎች ከየአካባቢው የወጡ ሲሆን የአድማ እንቅስቃሴው እየሰፋ ነው። የመንግስት አካላት የዘገየው ደሞዝ ጭማሪ በተያዘው ህዳር ወር እንደሚከፈል በመግለጽ እያግባቡ ነው። የደቡብ ኢትዮጵያና ሲዳማ ክልል መንግስታት የስራ ማቆም አድማ መጀመሩን ተከትሎ የዘገየው ደሞዝ ጭማሪ ወደ ኋላ ተሰልቶ እንደሚከፈል ገልጸዋል። በኦሮሚያ ክልል በቅርቡ በተዋቀረው ምስራቅ ቦሮና ዞን ከዛሬ ጠዋት ጀምሮ መምህራንን ጨምሮ የመንግስት ሰራተኞች ተቃውሞ መቀስቀሱን የዋዜማ ዘገባ ያመላክታል። በዞኑ የመንግስት ሰራተኞች ተቃውሞ የተቀሰቀሰው የክልሉ መንግስት የመስከረምና የጥቅምት ወራት ሰራተኞችን ደሞዝ ካለመክፈሉ ጋር በተያያዘ እንደሆነ ተገልጿል። ከፍተኛ ተቃውሞ ከተቀሰቀሰባቸው መካከል አሬሮ ጎሮ ወረዳ አንዷ መሆኗን የጠቀሱት ምንጮች በዚህች ወረዳ ትምህርት ትምህርት ቤቶችና ሌሎች የመንግስት መስሪያ ቤቶች ተዘግተዋል። የዞኑ አስተዳደር ለሁሉም ሰራተኞቹ የሁለቱን ወራት ደሞዝ ያልከፈለው ዞኑ በቅርቡ እንደ አዲስ በመዋቅሩ ምክንያት ነው ተብሏል። በተመሳሳይ ከፌዴራል መንግስት የተመደበለት የተጨማሪ ደሞዝ በጀት በቂ አይደለም ባለው በቤንሻንጉል ጉሙዝ ክልል መምህራን የስራ ማቆም አድማ መጀመራቸው ተገልጿል። በመተከልና ከማሺ ዞኖች ህዳር አንድ ቀን 2018 ዓ.ም መምህራን የስራ ማቆም አድማ መምታታቸው ተሰምቷል። ከመስከረም ጀምሮ ይተገበራል የተባለው የመንግስት ሰራተኞች የደሞዝ ጭማሪ መዘገየት የስራ ማቆም አድማ ከመምህራን በተጨማሪ በሌሎች ሰራተኞች ዘንድም እየተስተዋለ ነው። መስከረም ወር ሲጠበቅ የነበረው የደሞዝ ጭማሪ በተጠናቀቀው ጥቅምት ወርም አለመከፈሉን ተከትለው መንግስት ሰራተኛው ተቃውሞ እያሰማ መሆኑ የዝግጅት ክፍላችን ካሰባሰበው መረጃ ተረድቷል። በመተከል ዞን ውስጥ ብቻ ከ20 በላይ ትምህርት ቤቶች በመምህራን የስራ ማቆም አድማ ትምህርት ተቋርጧል ተብሏል። በተመሳሳይ በከማሺ ዞን አንዳንድ ትምህርት ቤቶች መምህራን የስራ ማቆም አድማ መምታታቸውን ከአካባቢው የወጡ መረጃዎች ያመለክታሉ። የክልሉ መንግስት የፌዴራል መንግስት የመደበለት ደሞዝ ጭማሪ ለሁሉም የክልሉ የመንግስት ሰራተኛ ለመክፈል እንደማይበቃው በመግለጽ ውሳኔውን አዘገይቷል። ክልሉ የገጠመው የበጀት ጉድለት የ1.2 ቢሊዮን ብር ሲሆን ከመስከረም ጀምሮ የ10 ወር የተጨማሪ ደሞዝ በጀት ተለቆለታል። ከመስከረም ወር ጀምሮ ይከፈላል ተብሎ በጥቅምት ወርም የቀረው የደሞዝ ጭማሪ በተለያዩ ክልሎች በሰራተኛው ዘንድ ቅሬታ አስነስቷል። ክልሎች የደሞዝ ጭማሪውን በበጀት ጉድለትና የቅድመ ዝግጅት ስራዎች መዘገየት በወቅቱ መክፈል አለመቻላቸውን በመግለጽ ያለፉትን ሁለት ወራት ጨምሮ በህዳር ወር እንደሚከፍሉ በመግለጽ ሰራተኛውን ለማረጋገ ጥረት እያደረጉ ነው። ይህ በእንዲህ እንዳለ መምህራን የሚያነሷቸውን ጥያቄዎች ለመፍታት የሚመለከታቸው አካላት በአንድነት ሊሰሩ እንደሚገባ የአዲስ አበባ መምህራን ማህበር ፕሬዚዳንት መምህር ድንቅ አለም ቶሎሳ በበኩላቸው አሳስበዋል። ፕሬዝዳንቱ እንደገለጹት የዘንድሮ ዓለም አቀፍ የመምህራን ቀን በአንድነት ለመምህራን መስራት በአንድነት ለነገ መስራት ነው በሚል መሪ ሐሳብ በአገር አቀፍ ደረጃ እየተከበረ ይገኛል። መምህራን የሚያነሷቸው ጥያቄዎችን ለመፍታት የሚመለከታቸው አካላት በአንድነት ሊንቀሳቀሱ ይገባል ነው ያሉት። ፕሬዝዳንቱ የመምህራንን ቀን አስመልክተው የዕለቱ መሪ ሐሳብም ይህንኑ እውነታ ታሳቢ ያደረገ ነው ብለዋል። ለመምህራን ህይወት መለወጥ ለሚያነሷቸው የኢኮኖሚ፣ የመልካም አስተዳደር ጥያቄዎች ምላሽ ለመስጠት ባለድርሻ አካላት የየራሳቸውን ሚና በአንድነት መወጣት እንደሚኖርባቸው፣ ዛሬ መምህራን ላይ የሚሰራው ስራ ነገ በትምህርት ጥራት እንዲሁም በሀገር ላይ የምናየው ፍሬ ነው ሲሉም ገልጸዋል። የመምህራን ቀንን በኢትዮጵያ መምህራን ማህበር አማካኝነት በሀገር አቀፍ ደረጃ በተለያዩ መርሃ ግብሮች እየተከበረ እንደሚገኝ አንስተዋል። በቀጣይም በአዲስ አበባ ደረጃ በመምህራን ህይወት በትምህርት ስርዓቱና በሌሎችም ጉዳዮች ላይ ጽናታዊ ጽሁፎች ቀርበው ውይይት እንደሚደረግ አስታውቀዋል። የአዲስ አበባ መምህራን ማህበር ባለፉት ዓመታት ከአዲስ አበባ ከተማ አስተዳደር ጋር በመወያየት የመምህራንን የቤት ችግር ለመፍታት ጥረት ሲያደርግ መቆየቱን አስታውሰው በዚህም መምህራን በ2014 ዓ ም በክራይ የተሰጣቸውን ቤት በስማቸው በማዞር የቤት ባለቤት የማድረግ ሥራን መስራቱን አመላክተዋል። የመምህራን የኑሮ መደጎሚያ አበል ከነበረበት 850 ብር ወደ 3000 ብር ማሳደግ መቻሉን የገለጹት ፕሬዝዳንቱ በኮቪድ ወቅት በኮንትራት የተቀጠሩ ከ1600 በላይ መምህራንን ከመንግስት ጋር በመነጋገር ቋሚ የማድረግ ስራ መሰራቱንም ጠቁመዋል። የከተማ አውቶቡስ ቅድሚያ ተሰጥቷቸው በነጻ እንዲጠቀሙ መደረጉን አስታውሰው መምህራን በራሳቸው ክፍተት ሳይማሩ ሲቀሩ ካልሆነ በቀር ደረጃ እድገት ሊከለከሉ አይገባም በሚል የደረጃ እድገት እንዲሰጣቸው ማድረግ መቻሉን ገልጸዋል። መምህራን ተደራሽተው አምስት በመቶ በመቆጠብ የመኖሪያ ቤት ተጠቃሚ መሆን የሚችሉበት ስምምነት መደረሱን አመላክተው መቆጠብ የማይችሉት ጭምር ተደራሽተው ወደፊት ሌሎች አማራጮች ካሉ የእድሉ ተጠቃሚ እንዲሆኑ እየተሰራ መሆኑን ጠቁመዋል። በቀጣይ ማህበሩ የመምህራን የጎንዮሽ ደረጃ እድገት፣ የትምህርት ዕድል፣ የኑሮ መደጎሚያ ማሻሻያ፣ የመኖሪያ ቤት ችግር ለመፍታት በትኩረት እንደሚሰራ፣ የጥቅማ ጥቅም ፓኬጅ በማዘጋጀት የመምህራኑን ተጠቃሚነት ለማረጋገጥ በስፋት እንደሚንቀሳቀስ አስታውቀዋል። በሌላ በኩል ለመንግሥት ሠራተኞች አስደሳች ዜና ተሰማ። ለመንግሥት ሠራተኞች ያለ ማስያዣ እስከ 150 ሺህ ብር ብድር መስጠት መጀመሩ ተሰምቷል። የኢትዮጵያ ንግድ ባንክ ለመንግስት ሰራተኞች ያለምንም ማስያዣ እስከ 150 ሺህ ብር ብድር መስጠት የሚያስችል የዲጂታል ብድር አገልግሎት መጀመሩንና በሁለት ወራት ውስጥም 1.6 ቢሊዮን ብር ማበደሩን ገልጿል። ባንኩ ሲቢኤ በእጄ የሚል ስያሜ የሰጠው የዲጂታል ብድር አገልግሎት መጀመሩን ህዳር 2 ቀን 2018 ዓ ምህረት በይፋ ባስታወቀበት ፕሮግራም ላይ እንደገለጸው በሲቢኤ በእጄ የዲጂታል ብድር አገልግሎት ከ500 ብር ጀምሮ እስከ 150 ሺህ ብር ድረስ ብድር መስጠት የሚያስችል ነው። የዲጂታል ብድር አገልግሎቱ ለዘጠኝ ወራት ሙከራ ሲደረግበት የቆየና ባለፉት ሁለት ወራት ደግሞ አገልግሎቱን ከባንኩ ሰራተኞች ጋር በመመካከር ውጤታማነቱን ማረጋገጡን አስታውቋል። ሲቢኤ በእጄ የዲጂታል ብድር አገልግሎት በይፋ መጀመሩን አስመልክተው በተሰናደው ፕሮግራም ላይ የተገኙት የኢትዮጵያ ንግድ ባንክ የሰው ኃይል ዳይሬክተሮት አቶ ኤፍሬም ሞክሪያ እንደገለጹትም እንደ አውሮፓውያን አቆጣጠር ከጥር 2024 ጀምሮ ይህ የዲጂታል የብድር አገልግሎት በባንኩ ሰራተኞች የሙከራ ሥራው ሲሰራ ቆይቶ ውጤታማነቱ በመረጋገጡ በይፋ ስራው እንዲጀምር መደረጉን ገልጸዋል። ይህ የዲጂታል የብድር አገልግሎት ቅድሚያ የሚሰጠው ለመንግስት ሰራተኞች መሆኑን የገለጹት አቶ ኤፍሬም ሲቢኤ በኢጄ የዲጂታል ባንክ አገልግሎት ለመንግስት ሰራተኞች ቅድሚያ ሰጥቶ ተጠቃሚ ለማድረግ የዝግጅት ስራዎችን ሰርቶ ያጠናቀቀ ሲሆን አገልግሎቱን ተደራሽ ለማድረግም በማዕከል ደረጃና በዲስትሪክቶች የግንዛቤ ማስጨበጫ ስራዎች ሲሰራ ቆይቷል በማለት ይህ ፕላትፎርም በዋናነት ለመንግስት ሰራተኞች የብድር አማራጭ ለማቅረብ ያለመስለ መሆኑም ተናግረዋል። ይህንን አገልግሎት ለመስጠትም እንደ መስፈርት ካስቀመጣቸው ውስጥ አንዱ የመንግሥት ሠራተኞች ደሞዝ በሲቢኤ ብር እንዲከፈል ማድረግ ነው። ይህም ማለት የዲጂታል የብድር አገልግሎቱን ለማግኘት ከሠራተኛው መሥሪያ ቤት የሲቢኤ ብር አካውንት ሊኖረው የሚገባ መሆኑን የሚያመላክት ነው። ይህንን በማድረግም ወራዊ ደመዙን ታሳቢ ባደረገ መልኩ ብድሩን ያለምንም ማስያዣ ማግኘት የሚችል ስለመሆኑ አቶ ኢፍሬም ባደረጉት ንግግር ገልጸዋል። እንደ ባንኩ መረጃ በዚህ ብድር አገልግሎት ተጠቃሚ የሚሆኑት መስሪያ ቤቶች ቀድመው ከባንኩ ጋር ውል መፈረም የሚገባቸው መሆኑንም ገልጸዋል። ይህንን መተግበሪያ አገልግሎት ከማስጀመር አኳያም ባንኩ ከ478 ኩባንያዎች ጋር መደበኛ ስምምነት ተፈራርመዋል። ከነዚህ ውስጥ ስምምነቱ የጸደቀላቸው 83 ድርጅቶች ሠራተኞች ባለፉት ሁለት ወራት 1 ነጥብ 6 ቢሊዮን ብር መበደር ችለዋል ተብለዋል። የኢትዮጵያ ንግድ ባንክ የዲጂታል የባንክ አገልግሎቶችንም እያስፋፋ መምጣቱ የተገለጸ ሲሆን አጠቃላይ የገንዘብ እንቅስቃሴዎችንም በተለያየ የዲጂታል የባንክ አገልግሎቶች ላይ የተመሰረተ በማድረግ እየሰራ ነው ብለዋል። በተጠናቀቀው የሕሳብ ዓመትም ባንኩ በተለያዩ የዲጂታል የክፍያ አማራጮች ያንቀሳቀሰው የገንዘብ መጠን ከ13 ትሪሊዮን ብር በላይ ደርሷል። ይህም በሀገር ደረጃ በዲጂታል የክፍያ አማራጮች ከተንቀሳቀሰው 17.7 ትሪሊዮን ብር አንጻር አብዛኛው የዲጂታል የገንዘብ እንቅስቃሴ የተከናወነው በኢትዮጵያ ንግድ ባንክ በኩል መሆኑ ነው። የኢትዮጵያ ንግድ ባንክ በአዲሱ የ2018 የሂሳብ ዓመት ዓመታዊ ትርፉን 80 ቢሊዮን ብር ለማድረስ የሚሠራ መሆኑን የዓመቱ እቅዱን በተመለከተ ሰጥቶት በነበረ መረጃ መገለጹ ይታወሳል።